በስም ውልድ መንፈስ ቅዱስ አህዱ አምላክ አሜን። ግን ቀን የሚከበሩ አመታይ ቅዱሳን ባላት አባ መቃርስ ካለ ይቅዱስ መቃሪዮስ መቃርስ መቃሪም የሚባላ ትርጉሙ ከሶስቱ መንገድ አይለወጥም። በሶስቱ መንገድ ምክንያቱም ስረ ቃሉ በዮናኒ ልሳን ብፁ ንዑድ ክውር ማለት ነውና መቃሪዮስ መቃርስ መቃሪ ማለትም አይለወጥም ትርጉሙም ከስሙ ቀጥሎ ካል ወይም ሁለተኛው አንዳንዴ ደግሞ እስክንድሪያው እየተባለ ይጠራል። ካል ሁለተኛው የሚባለው ከቀዳማዊው ታላቁ መቃረስ ለመለየት ሲሆን እስክንድሪያ ደግሞ ተወልዶ ያደገባት ሀገር ናት። አባ መቃረስ በአራተኛው መቶ ክፍለ ዘመን የነበረ ገዳማዊ ጻድቅና ትሩፈ ምግባር ነው። በዓለም ለአርባ አመታት ሲኖር እንደ ሕጉ ፈጣሪውን ደስ ያሰኘ ሰው ነው። ጻድቃን እንደ ከዋክብት በበዙበት በዚህ ዘመን የታላቁ መቃርስን ዜና ሰምቷልና ይህችን ክፉ ዓለም ከነግሣንግሧ ንቋት በረሃ ገብቷል። እንደገና እንደሚገባ እንደሚገባ ሥርዓተ ገዳምን ጠብቆ ለአበው ታዞ በጾም፣ በጸሎት፣ በትህትና፣ በስግደት ተጠምዶ ቢያገኘው ፈጣሪ ያከበረው። በዚህ ጊዜ ለታላቁ ገዳ ማስጨረስ መናንያን አበምኔት ሊሆን መረጡት። እርሱ ምረኝነትን ያውቃልና በጎችን መነኮሳትን ከተኩላ ማለትም ከሰይጣናት ይጠብቅ ዘንድ ብዙ ተጋ ከብቃቱ የተነሳም ሳስታጉል ሳያስታጉል ሳይበላ ሳይጠጣና ሳይቀመጥ እስከ አርባ ቀን ድረስ ይጸልይ ነበር። ሲጸልይም ደግሞ በልቡ እየተቃጠለ በፍቅረ ክርስቶስ ነበርና አጋንንትም አጋንንትም ይረዱለት ይንቀጠቀጡለት ነበር። እርሱ በጸሎት ሲጀምርም በገዳሙ ዙሪያ ያሉ አጋንንት እየጮሁ ይሸሹ ነበር። ከተጋድሎም ጽናትና ከትሕትናው ብዛት የተነሳ ያዩት ትዕቢተኞች ሁሉ ይገሰጹ ነበር። በዘመኑም ብዙ ተአምራትን ሰርቷል። አንድ ቀን በበዓቱ ሳለ ጅብ መጥታ ጅብ አውሬ መጥታ ተማጸነችው። አብሯት ወደ ዋሻዋ ቢሄድ ልጆቿ በሙሉ የወለደቻቸው ልጆቿ በሙሉ አይነ ስውራን ሆነው አገኛቸው። እርሱም ወደ መሬት ምራቁን እትፍ ብሎ በጭቃ ለውሶ ቢቀባው የሁሉም ጅቦች የልጆቿ ዓይናቸው በርቶላቸዋል። ስለውለታው ያች ጅብ የበግ ቆዳ እየጎተተች አምጥታ ሰጥተዋለች። ከሰው ልጅ በቀር እንስሳት ውለታን አይረሱምና ቅዱስ መቃረስም ለወትሮ ባዶ መሬት አፈር ላይ የተኛ የነበረው ከዚያ ቀን በኋላ በአጎዘው ላይ የሚተኛ ሆኗል። በሀገር እስክንድሪያም ለሁለት ዓመታት ዝናብ በመጥፋቱ ህዝቡ ተጨንቆ ነበርና ናልን ሲሉ መልእክት ተከላኩበት እርሱ መጥቶ ሲጸልይ መብረቅ የቀላቀለ ዝናብ ጣለ። ዝናቡም ያለ ማቋረጥ ለሁለት ቀናት በመዝነቡ ህዝቡ ፈርተው አባታችን ስለ ኃጢአታችን እንዳያጠፋ ለምንልን አሉት። እርሱም በጸሎቱ በፈጣሪ ኃይል እንደወደዱት ዝናቡን አቆመላቸው። የአባ መቃርስን ዜና ህይወትና ተአምራት ተናግሬ አልፈጽምም! ግን አንዴት ብቻ ላክል ሁሌ ሳስበው ስለሚገርመኝ ነው። ብዙዎቻችን የጌታችን ስጋና ደም አንቀበልም። ለምን? ያከበርነውና የፈራ ነው ስለሚመስለን፣ ኃጢአትን ለመጥገብ ቦታን አጋጣሚን ስለምንፈልግ። በተቃራኒው ደግሞ አንዳንዶቹ መለኮታዊ እየተዋህደውን የጌታ ስጋና ደም እንደ ተርታ ነገር ያለ ጥንቃቄ ስንቀበል ይታያል። ሁለቱም ግን ስህተት ናቸው። ፈርተን፣ ፍርሃቱ ጤነኛ ባይሆንም ስለ ራቅን፣ በፍርድ ቀን ማምለጥ አንችልም። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላልና። በድፍረት ለምንቀበልም ስጋው እሳት ሆኖ እንዳይበላን፣ ደሞ ባሕር ሆኖ እንዳያሰጥመን ልናከብረው ይገባል። ሳይገባው ከጌታ ስጋና ደም የተቀበለ የጌታ ፍዳ ፍዳ እዳ አለበት ይለናልና፣ ታዲያ የሚሻለው ለሁላችንም ንስሐ ገብቶ በፍርሃት ሆኖ መቁረቡ ነው። ፈርቶ መራቅ ሳይሆን ፈርቶ መቅረቡ ነው የሚበጀን። ወደ ቀደመ ነገራችን እንመለስና አባ መቃርስ ወደ በረሃ እንደገባ ስጋ ወደሙን ተቀብሎ ነበር። ቅዱሱ ይህን እያሰበ ለስልሳ ዓመታት ምራቁን ሳይተፋ ኑሯል። ለዚህ አይደል አበው ብታከብሩት ያከብራችኋል ያሉት። ሊቃውንቱም ይህን ሲያደንቁ እንዲህ አሉ፣ ያ ኢታስተማስልዎ ለቁርባን ከመህብስት ራቆ አኮኑ ስጋ መልኮ ዘተላጸቆ መቃሪዎ ወሳ እበ ቁርባን ለአጠይቆ ድረ ተወክፈ በአሚን እንበለ ያብ ናፍቆ መጠን ዓመታት ስሳ ኢተፋ ምራቆ ብለዋል። አባታችን ቅዱስ መቃርስም ስጋ ወደሙ ከተቀበለ በኋላ ለ60 ዓመታት ምራቁን ትፍ አላለም። ቅዱስ መቃርስም በመቶ ዓመቱ በአምስተኛ ክፍለ ዘመን መጀመሪያ አካባቢ። በዚች ቀን አርፋ ጌታችን ከክብሩ ከበረከቱ አይለየን። እንደ አባታችን ቅዱስ መቃርስ ስጋው ወደሙን ለማክበር ያብቃን። ግንቦት ስድስት ቀን ከአባታችን ጋር የሚበሉ የሚውሉ በዓላት እናታችን ቅድስት ሰሎሜ ኢትዮጵያዊት፣ አባይ ሳቅ ጻድቅ፣ ቅድስ ዲላጊና አራት ሴት ልጆቿ ሰማይታት፣ ቅዱስ ዳና ሲወስ ሰማይት፣ ቅዱስ በድላኦን ሰማይት፣ የታላቁ የስድሮስ አባት አባ አሞን ጻድቅና ጵጵስናን አልፈልግም ብሎ የሸሸ አባት በዚህ እለት ይታሰባሉ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ።

ወመቃሪዮስ ቀሲስ ዘገዳ ማስጨጥ ማይቶስ ሰሎሜ ድንግልት ባሊተ ንጽህና ወታሃራሚት ይሳቆብርላኦን ወአሞን ብሁት ወዳኒዮስ ዘተከለለ በአፈስሁል መጥባይት በስምአ ወወልዶ መንፈስ ቅዱስ አዱ አምላክ አሜን። ግንቦት ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አትናቴዎስ ሐዋርያዊ በቤተ ክርስቲያን ታሪክ ከሐዋርያት ቀጥሎ ቀጥሎ የቅዱስ አትናቲዎስን ያህል ስለ ሃይማኖት የተዋጋ ቅዱስ ፈልጎ ማግኘት አይቻልም። ቅዱስ አትናቲዎስ ማን ነው? ቅዱስ አትናቲዎስ በቤተ ክርስቲያን ትውፊት መሰረት በዘመነ ሰማይታት መጠናቂያ ቀያ በሶስት መቶ አካባቢ እስክንድሪያ ገጽ ውስጥ ነው የተወለደው። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። ህፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግም ክርስቲያን ባለመሆኑ ከለከሉት። አትናቴዎስም ክርስቲያን ልሆናለሁ አጫውቱኝ ብሏቸው እሺ ስላሉት ህፃናቱ እጣ ተጣጣሉ። ለአንዱ ቄስ፣ ለአንዱም ዲያቆን መሆን ሲደርሳቸው ለአትናቴዎስ ፓትሪያሪክ መሆን ስለደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በአጋጣሚ ህጻናት ውይን ሁሉ ሲያደርጉ የወቅቱ ፓትርያርክ ቅዱስ እለእስክንድሮስ በመገረም ያያቸው ነበር፣ በአጋጣሚ በዛ ያልፍ ነበርና እንግዲህ ሁሉ ለሕፃኑ አትናቴዎስ ትንቢት ተናገረለት። ከዚያም የአትናቴዎስ አባቱ ሲሞት ሊቀ ጳጳሳቱ ከእናቱ ወስዶ አጥምቆ የሚገባውን መንፈሳዊ ትምህርት ሁሉ በልቦናው ላይ ቀረጸበት። ከዚህ በኋላ ዲቁና ሹሙ አስተምር አለው። ምንም ሕፃን ቢሆንም ከሊቅነቱ ከአመላለሱና ከአንደበቱ ጣፋጭነት የተነሳ የሰማ ሁሉ ይደነቅ ነበር፣ ጸጋ እግዚአብሔር በእርሱ ላይ አድሮበታልና። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አሪዎስ ቤተ ክርስቲያን በመረበሽ ኒቀያ ላይ 318ቱ ሊቃውን ሲሰበሰቡ ጸሐፊ አድርገው ሾሙ። በዚያም በዕድሜ ስንት ጊዜ ትልቁ የሚሆን አሪዮስን ተከራክሮ ምላሽ ያሳጥቶታል። ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎተ ሃይማኖትን የሚያረቀቀው እርሱ ነው። ከዚህ በኋላ የእስክንድሪያ የግብጽ ሀያኛ ፓትርያርክ ሆኖ ተሾመ። ቤተ ክርስቲያንን በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዮችን ተቀበለ። ለአምስት ጊዜ ከመንበሩ አፈናቅለው ወደ በረሃ ሲያግዙት በስደቱ በስደት ከ15 ዓመት በላይ አሳልፏል። በተሰደደባቸው ቦታዎች መከራን እየተቀበለ ያላመኑትን አሳምኗል። በጎቹ እንዳይበተኑበት ደግሞ በጦማር በደብዳቤ ይጠብቃቸው ነበር። ዛሬ በሃይማኖተ አበው የምናገኘው ቃለ ሃይማኖት በዚህ ዘመን በስደት ሆኖ የጻፈው ደብዳቤ ነበር። በወቅቱ የነበረው ንጉሥ ትንሹ ቆስጠንጢኖስ የአባቱን ታላቅ ቆስጠንጢኖስ ረፍት ተከትሎ ነገሰ። ወዲያው አርዮሳዊ መናፍቅ ሆነ። ሃይማኖታችን የቀና አባቶቻችን ያስተዳድር ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚ ገፈት ቀማሹ ታላቁ ቅዱስ አትናቴዎስ ነበር። በተለይ አንድ ጊዜ ንጉሱ ቅዱሱን ወደ በረሃ ግዞ መናፍቅ ጳጳስ በግብጽ ሽሞ ብዙ ክርስቲያኖችን በግብጽ ያስገድል ቅዱሱን ለስድስት ዓመታት አሰቃየው። የወገኖቹ የልጆቹን ስቃይ የሰማው ቅዱስ አትናቴዎስ ግን በድፍረት ወደ ቤተ መንግስት ገብቶ ተናገረው፣ ገሰጸውም አማራጭን አቅርበ፣ ወይ ግደለኝ፣ እንደ አባቶቼ ሰማይ ትልሁን፣ ካልሆነ ግን ወደ መንጎች ምእመናን መልሰኝ ያለው። መናፍቁ ንጉስም ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። ከዛም ቀዛፊ፣ መቅዘፊያ፣ ምግብና ውሃ በሌለው ጀልባ ውስጥ ከቶት በሜዲተራኒያ ባህር ላይ ውስጥ ጣለው። ድንገት ግን ከሰማይ የታችን መላእክቱን አስከትሎ ወረደ ሚካኤልእና ገብርኤል ባህሩን እየቀዘፉ ሌሎች መላእክት እየመገቡት በዚቀን እስክንድሪያ ግብጽ አድርሰውት ተሰውረዋል። እዙም በታላቅ ሐሴት እየዘመሩ አባታችንም ተቀብለውታል። ሐዋርያው ቅዱስ ስለ ኦርቶዶክስ ተዋግቶ ብዙ ስቃይንም ተቀብሎ በ373 ዓ ም አካባቢ አርፏል። ቤተ ክርስቲያንም ቅዱሱን እንዲህ እያለች ትጠራዋለች። ሊቀ ሊቃውንት፣ ርዕሰ ሊቃውንት የቤተ ክርስቲያን የምእመናን ሐኪም ወይም ዶክተር ኦፍ ዘ ቸርች ሐዋርያ ብላ ታከብረዋለች። ያየው መከራ ብዙ ነውና ስለ ቤተ ክርስቲያን አምላካችን ኢየሱስ ክርስቶስ ከሊቁ በረከት አይለየን በምልጀው ሃይማኖታችን ይጠብቅልን። በቅዱስ አትናቴዎስ አማላጅነት እውነተኛ እረኞችን ለቤተ ክርስቲያን የሚቆረቆሩ አባቶችን ይስጠን። ቅዱስ አትናቴዎስ ረድኤት በረከት ይክፈለን። በዚህ ዕለት ታላቁ አባ ሲኖዳ ይታሰባል። የባህታውያን ሁሉ አለቃቸው ነው። በአራተኛው መቶ ክፍለ ዘመን የተወለደ በእናቱም ማሕፀን ሳለ መላእክት በሰይፈ እሳት ይጠብቁት የነበረ የታላቅነቱን ትንቢት የተነገረለት፣ ገና ሳይወለድ ስራውን አበው የሰገዱለት በሕፃን ሰውነቱ ጾምና ጸሎትን የጀመረ የልጅነት ቁርስና ምሳውን ለነዳያን ያካፈል የነበረ በዘጠኛ ዓመቱ ወደ በርሃ የመነነ የአባ አብጉል ደቀ መዝሙር የሆነ አባት ነው። ቅዱስ አባ ሲኖዳ ባይታዊ ሲመነኩስም በእግዚአብሔር ትእዛዝ የሰለስቱ ደቂቅ አስኬማ የቅዱስ ኤልያስ ቆብና የመጥምቀ መለኮት ቅዱስ ዮሐንስ ቅናት ወይም መታጠቂያ ከያሉበት መላእክት አመት ያመጡለት አመጠውለት በዛ የመነኮሰ ዓለምን በሙሉ በጸሎቱ ይጠብቅ የነበረ የግብጽን በረሃ በብርሃን ይሞላ በርካታ ድርሰቶችን የደረሰ ያለማቋረጥ በየቀኑ ከመቶ አመታት በላይ ከጌታችን ጋር የተነጋገረ ይሄ በደመና ተጭኖ ይሄድ የነበረና ያለ እረፍት ለ111 ዓመታት ከሁለት ወራት ፈጣሪውን ያገለገለ ቅዱስ አባት አባ ሲኖዳ። በዚያ ምክንያት አንድ ቀን ገዳማን ሁሉ እየሰሙ እንዲህ የሚል ቃል ከሰማይ መጣ። ሲኖዳ ተሰይመ አርሲ መትሪዳ ሲኖዳ አርሲ መትሪዳ ሆኗል፣ ማለትም ለባይታውያን ሁሉ አለቃ ሆኖ ተመርጧል ማለት ነው። ቅዱሱ የጌታችንን እግር እያጠበ ይጠጣ ነበር። በዚች ዕለትም የቅዱሱ የቅዱስ ጽንሰት ይታሰባል። ሲኖዳ ማለት ደግ ሰው ማለት ነው። አምላከ ቅዱሳን ከቅዱስ ሲኖዳ ረዴት በረከት ይፈለን። በአባታችን በቅዱስ ሲኖዳ ምልጃና ጸሎት ሀገራችን ይጠብቅልን። በዚህ እለት ከነቅዱስ ሲኖዳ ከቅዱስ አትናቴዎስ ጋር የሚታሰቡ አመታዊ የቅዱሳን ባላት ቅዱስ ዮሐንስ ጻድቅ ሀብቱን፣ ንብረቱን፣ ልብሱን ሳይቀር መጽውቶ ራቁቱን የተገኘ ደግ ሰው ነው። አባ ሀርሲዮስ ገዳማዊ በዚህ ዕለት ይታሰባሉ! ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩ ሐዋርያትን ነቢያትን እንዲሁ አሳደዋቸዋልና። የቅዱስ ማቴዎስ ወንጌል ከምዕራፍ አምስት ከቁጥር 10። ሰላም ለአትናቲው ዘውዱስ ዝክሩ እስመተ ጽፈ ወተረከበ ሃበ አምደ ወርቅ ማይደሩ በእንተ ስደቱ ብዙ ህምን አበዩ ወክብሩ ተሰምየ ሐዋርያዊ በእስክንድሪያ ሀገሩ ወሰላም ለጳጳሳት ቅዱሳን ማይበሩ